የማይታመን ነው። ሻቢያ ከካይሮና ሪያድ ያስገባቸውን ሚሳይሎች ወደ አደባባይ ይፋ ማድረጉን ቀጥሏል። በዛሬው ዕለት የኤርትራ ሚሳይሎችና ብረት ለበስ ተሽከርካሪዎች ወደ አሰብ ግንባር ሲንቀሳቀሱ ታይተዋል። ኢሳያስ አፈወርቂ በማንኛውም ሰዓት ጦርነቱ ሊጀመር እንደሚችል ተረድተዋል። ይህን ተከትሎ ተጨማሪ ሚሳይሎችና ሮኬቶች ወደ አሰብ ግንባር እየገቡ ነው። በዝርዝር እናስደምጣቸዋለን። የጠፉት ጄኔራል ዝምታቸውን ሰበሩ። ለቀድሞ የትግል ጓዶቻቸው ለሆኑ ጄኔራሎችም እረፉ መጥፊያቸው ነው የሚል ማስጠንቀቂያ አሰምተዋል። ጦርነቱ ከተጀመረም ማንም አያሸንፍም ያሉበት ደግሞም ከንግግራቸው አንዱ ነው። እንመለስበታለን። በባድመ ግንባር ህወሓትና ሻዕቢያ እስረኛ ልውውጥ አደረጉ። ሻዕቢያ በርካታ እስረኞችን መፍታቱ ተሰምቷል። በዝርዝር ይዘነዋል ሰሙታላችሁ። እስራኤል ኢሳያስን አገዛዝ ደጋፊ ነው ያለችውን ኤርትራዊ ዜጋ ከሀገሯ አባረረች። ዛሬ በተሰማ አንድ መረጃ እስራኤል ኤርትራን አገዛዝ ይደግፋል ያለችውን ግለሰብ ማባረሯ ታውቋል። ታደምጡታላችሁ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላአሁኑ መደመጥ አለባቸው ያላቸውን ዜናዎች ወደ የጠፉት ጄኔራል ዝምታቸውን ሰበሩ። ለቀድሞ የትግል ጓዶቻቸው ለሆኑ ጄኔራሎችም እረፉ መጥፊያቸው ነው የሚል ማስጠንቀቂያ አሰምተዋል። ጦርነቱ ከተጀመረም ማንም አያሸንፍም ያሉበት ደግሞ ከንግግራቸው አንዱ ነው። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ ገልጸዋል። ሳሞራ ለአዲስ ዘመን ጋዜጣ እንደተናገሩት ከዚህን ቀደም የተፈጸመው ከባድ ስህተት የትግራይ ሕዝብ ዋጋ አስከፍሏል። አሁን የትግራይ ሕዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳ ህዝቡ ይህንን የመደገፍ ሀሳብ እንደሌለውም ገልጸዋል። እንደ ጀኔራል ሳሞራ ገልጻ ከዚህን ቀደም ችግሮች በውይይት መፍታት ባለመቻሉም የተቀሰቀሰው ጦርነት የትግራይን ሕዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ቆስ በጫንቃው ተሸክመዋል በመሆኑም እንደዚህ አይነት ከባድ ስተት መደገም የለበትም ብለዋል ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጄኔራሉ በክልሉ በርካታ ወጣት ህይወቱን አጥቷል እናቶችም በሀዘን ተጎድተዋል ተቸግረዋልም በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉም ተናግረዋል በትግራይ ውስጥ ማንኛውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ውጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው በሚል እምነት መጽናት እንደሚያስፈልግም አስገንዝበዋል በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠው ሪ የሚለፍፉ የጦር ጄኔራሎችን እሰማለሁ ያሉት ጄኔራሉ ይህ የግል ሐሳባቸው ሊሆን ይችላል እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባልም ብለዋል የማይታመን ነው ሻእቢያ ከካይሮና ሪያድ ያስገባቸውን ሚሳኤሎች ወደ አደባባይ ይፋ ማድረጉን ቀጥሏል በዛሬ ሁለት የኤርትራ ሚሳኤሎችና ብረት ለበስ ተሽከርካሪዎች ወደ አሰብ ግንባር ሲንቀሳቀሱ ታይተዋል። ኢሳያስ አፈወርቂ በማንኛውም ሰዓት ጦርነቱ ሊጀመር እንደሚችል ተረድተዋል። ይህን ተከትሎ ተጨማሪ ሚሳይሎችና ሮኬቶች ወደ አሰብ ግንባር እየገቡ ነው። አሰብ ላይ ትንቅንቋ ይሏል። ሁኔታው ከእጅ ያመለጠ ብርጭቆ ሊሆን አሳቻ ሰዓት እየጠበቀ ነው። አብይ፣ ስህተት ነው ያሉትን የአሰብን ጉዳይ ለማረም ታንኩንም መድፉንም አዘጋጅተዋል። ኢሳያስም ማሰብንም ሆነ ስልጣናቸውን ለማዳን ከአራት ኪሎ ጋር ተናንቀዋል። ነገሩ እጅግ እየከረረ ነው። በዚህ መሃል ደግሞ በሻቢያ በኩል ጦር መሳሪያ ማከማቸቱ እንቅስቃሴ በስፋት ቀጥሏል። በዛሬው ዕለት በተሰራጨ ምስል በርካታ ሚሳኤሎችና ሮኬቶች ወደ አሰብ ግንባር ሲንቀሳቀሱ አሳይቷል። እነዚህ መሳሪያዎች በቅርብ ጊዜ የተገዙ እንደሆኑ በስሪታቸው የታወቀ ሲሆን፣ ነገር ግን እጅግ አደገኛ ከሚባሉ መሳሪያዎች መካከል እንደሆኑ ተጠቅሷል። ይህ በእንዲህ እንዳለ ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ከሰሞኑ ለኤርትራ ሕዝብ በትግረኛ ባሰራጨው ጽሁፍ ላይ አስታውቋል። ተጽኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስቴሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጧል። ሚኒስቴሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉም የኢትዮጵያን የባህር በር ሕልም እውን የማድረግ ግዴታም የለባትም ብሏል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ሕዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም ሚኒስቴሩ ወቅሷል። በባድመ ግንባር ህዋትና ሻቢያ የእስረኛ ልውውጥ አደረጉ። ሻቢያ በርካታ እስረኞችን መፍታቱ ተሰምቷል። ከህወት ጋር ጥምረት የፈጠረው ሻቢያ መቶ እስረኞችን መፍታቱ ታውቋል። የኤርትራ መንግስት በስር ላይ የያዛቸውን መቶ ኢትዮጵያውያን የትግራይ ተወላጆች ከእስር መፍታቱን ተሰምቷል። ለአመታት በኤርትራ መንግስት በስር ላይ የነበሩ መቶ የትግራይ ተወላጆች ኢትዮጵያውያን ተፈተው 38ቱ ወደ ሀገራቸው መግባታቸውን ቢቢሲ ትግረኛ ዜና ዘግቧል። ከእስር ከተፈቱ ኢትዮጵያውያን መካከል 38ቱ የኢትዮ ኤርትራን ድንበር አቋርጠው ትግራይ ክልል መግባታቸው ተገልጿል። የኤርትራ መንግሥት ከእስር የፈታቸው በመረብ ድንበር በኩል ወደ ትግራይ መግባታቸውን የራማ ከተማ ከንቲባ አብርሃ ላይ ግርማይ አረጋግጠዋል። በእስር ላይ የነበሩት የትግራይ ተወላጆች በኤርትራ መንግሥት ተሸኝተው ወደ ኢትዮጵያ የገቡት ትናንት ጥቅምት 24 ቀን 2018 ዓ ም ነው ተብሏል። ኤርትራ መንግሥት ከእስር የለቀቃቸው የትግራይ ተወላጆች ኢትዮጵያውያን መቶ ቢሆኑም 62ቱ እዚያው አስመራ መቅረታቸውን ዘገባው አመላክተዋል። አብዛኞቹ የትግራይ ተወላጆች ከእስር ከተፈቱ በኋላ እዚያው የቀሩት የኤርትራ መንግስት በሰጣቸው እድል ነው ተብሏል። የኤርትራ መንግስት የትግራይ ተወላጅ የሆኑትን ኢትዮጵያውያን ከስር ከፈታ በኋላ ወደ ሀገራቸው የመመለስ ወይም በዚያው የመቆየት ምርጫ ሰጧቸዋል ተብሏል። የፕሬዚዳንት ኢሳያስ አፈወርቂ አስተዳደር ሰጧቸዋል በተባለ እድል አብዛኞቹ በኤርትራ የተዛመዱና የተዋለዱ እዛው መቅረትን መርጠዋል ተብሏል። በኤርትራ መቆየት መርጠዋል ከተባሉት 62 የትግራይ ተወላጆች ኢትዮጵያውያን መካከል በአስመራ ተወልደው ያደጉ ይገኙበታል ተብሏል። ከእስር የተፈቱት ሰዎች የኤርትራ መንግስት ከኢትዮጵያ መንግስት ጎን በተሰለፈበት በሁለት ዓመቱ የሰሜኑ የሕወሓትና የፌዴራል መንግስት ጦርነት ወቅት መሆኑ ተገልጿል። የኤርትራ መንግስት በወቅቱ ከማኅበረሰቡ ጋር ተቀላቅለው በአስመራ የሚኖሩ የትግራይ ተወላጆችን በጅምላ ማሰሩ ሲነገር ነበር። እስረኞቹ የ ተፈቱት ጦርነቱ ከቆመ ከ3 አመት በኋላ የአሰላለፍ ለውጦች ተከስተው ህወሓትና የኤርትራ መንግስት ጽምዶ የተሰኘ ጥምረት በፈጠሩበት ወቅት ነው። መቶ እስረኞች መፍታታቸውን ያረጋገጡት የራማ ከተማ ከንቲባ አብርሃ ላይ እንደገለጹት ከሆነ ኤርትራ መኖር የመረጡት በፈቃዳቸው እዚያው ቀርተዋል። የኤርትራ መንግስት ሁለት ምርጫ እንደሰጣቸው ከአምስት ዓመት እስር በኋላ ከተፈቱት መካከል አንዱ የሆኑት በየነገብረ ኪዳን ለቢቢሲ ትግረኛ ተናግረዋል። ከእስር ስንፈታ ፍላጎታችንን እንድንመርጥ ተነገረን፣ የሚለው በየነም ወደ ኢትዮጵያ ተመልሶ በትውልድ አካባቢው ትግራይ መርጦ መመለሱን ገልጿል። ከእስር የተፈቱት ሰዎች ብዛት መቶ መሆኑን የጠቆመው በየነም በኤርትራ መኖር የመረጡት እዚያው ቀርተዋል ብሏል። የእስረኞቹ መፈታት ህዋትና ኤርትራ በአክቲቪስቶቻቸው በኩል በጀመሩት ጽምዶ ወይም ግንኙነት መሆኑን ዘገባው አመላክቷል። የወዳጅነትና ባላንጣነት ታሪክ ያላቸው የህዋትና ኤርትራ ባለስልጣናት የፈጠሩት ግንኙነት የኢትዮ ኤርትራን ድንበር በተናጠል ከፍቶ እስከ መቆጣጠር ዘልቋል። የኢትዮጵያ መንግስት ተሳትፎ በሌለበት ሁኔታ ድንበር ከተከፈተ በኋላ የህዝብ ለህዝብ ነው የተባለው ግንኙነት በስፋት ይታያል። ከወራት በፊት በተመሳሳይ ሁኔታ በኤርትራ ታስረው የነበሩ የትግራይ ተወላጆች እንዳሆኑ ምርጫ ሳይሰጣቸው በባድመም፣ ራማና ዛላምብሳ ድንበር በኩል ወደ ትግራይ ኢትዮጵያ መግባታቸው ይታወሳል። በኤርትራ የመኖር ምርጫ ሳይሰጣቸው ወደ ኢትዮጵያ ከተሸኙት የትግራይ ተወላጆች መካከል አንዳንዶቹ በዚያው የተወለዱና ንብረት ያፈሩ ናቸው። በኤርትራ የተወለዱና ንብረት ያፈሩ የትግራይ ተወላጆች በኢትዮጵያ የሚያውቁት ምንም አይነት የዘመድ አድራሻ እንደሌላቸው ገልጸው ነበር። እስራኤል ኢሳያስን አገዛዝ ደጋፊ ነው ያለችውን ኤርትራዊ ዜጋ ከሀገሩ አባረረች። ዛሬ በተሰማ አንድ መረጃ እስራኤል የኤርትራን አገዛዝ ይደግፋል ያለችውን ግለሰብ ማባረሯ ታውቋል። እስራኤል ወሰደችው የተባለው እርምጃ በአይነቱ የመጀመሪያ እንደሆነ ተነግሮለታል። የእስራኤል ባለስልጣናት እንዳስታወቁት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ተዘግቧል። ይህንን ተከትሎ የሀገሪቱ መገናኛ ብዙሃን እርምጃውን በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲም በዓይነቱ የመጀመሪያ እንደሆነ ዘግበውታል። ይኔት ኒውስ እንደዘገበው ከሆነ ኤርትራዊው ግለሰብ እንደ አውሮፓውያን አቆጣጠር በ2011 በህገወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖር እንደነበር አመላክቷል። ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በመገኘቱና ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዝያ 2025 በቁጥጥር ስር መዋሉ ተገልጿል። በስር ላይ እያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን መወሰን ችለዋል። በዚህም ጉዳይ ለእስራኤል የሀገር ውስጥ ጉዳይ ሚኒስቴር ቀርቦ ሚኒስቴሩም በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፍቃድ ሰጥቷል። በትናንትና ሁለት ከጠዋቱ ሶስት ሰዓት አካባቢ የህዝብና የኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን የማባረር ሂደት አከናውኗል። ይህ እርምጃ በግልጽ የአገዛዝ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገሯ ስታስወጣ ለ ለመጀመሪያ ጊዜ መሆኑ ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱ ተዘግቧል።